ዘመን ተለወጠ፣ ምስራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ጣ ይጠብቅዎታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን ብርሃን ባንክ። ወደ ሌላኛው ጉዳይ ደግሞ እንለፍስ ትናንትና እየተደረገውን ጨዋታ እናንሳ። በጂቴክ ስቴዲየም ማንቸስተር ሲቲን ከብሬንፎርድ ጋር ያገናኘው ጨዋታ በማንቸስተር ሲቲ አንድ ለዜሮ አሸናፊነት ተጠናቋል። ኤርሊንግ ሀላንድ በድጋሚ ግብ ማስቆጠር የቻለበት ምሽት ሆኗል። አንድ ለዜሮ ብቻ ነው ያሸነፉትኝ ብቸኛዋን ግብ ያስቆጠረበት ያስቆጠረ ተጫዋች ሆኗል እንግዲህ የሀላንድን ጎሎች በተደጋጋሚ የሚያስቆጥራቸውን አይነት ጎሎች የተመለከትንበት ነው አደለ ፓወር ነበረው እንደዚሁም ደግሞ ከተከላካዩ ጋር የነበረውም ግፊት እንደዚሁም የሀላንድ ፊዚካሉን የጠቀመበትም ግብ ነበር ና እናንሳው ይህንን ጉዳይ ጋርዲዮላ ሁለት መቶ ሀምሳኛ የፕሪሜር ሊግ ድል የሆነበት ጨዋታ ነበር ግን ደግሞ በሶስት ነጥብ ብቻ ከመሪው አርሰናል እንዲርቅ ያደረገበትም ነው ይህንን እናንሳው አዎ ልክ ነው። ለሲቲ ወደ ብሬንፎርድ መጓዝ ባለፈው የውድድር ዘመን የነበር አንድ መጥፎ ትውስታ ነበራቸው። ሁለት ለዜሮ ይመሩ ነበር፣ ግን ባለቀ ሰዓት ሁለት ጎሎች ተቆጥረውባቸው ሁለት ለሁለት ተለያይተው ነበር። ያ እንዳይሆን ያስፈራ ነበር። የሲቲ የሁለቱ ያጋማሽ ሁኔታ ብሬንፎርድ የበለጠ ረጃጅም ኳሶች፣ ክሮሶች፣ ቅጣት ምቶች እንደዚህ ስለነበሩት ግን ጓርዲዮላ ከጨዋታው በኋላ የሰጠው አስተያየት ይሄኛውን የሲቲ ቡድን የበለጠ የሚያብራራው ይመስለኛል። በጣም አስደናቂ ግብ ጠባቂ አለን፣ በጣም አስደናቂ ዘጠኝ ቁጥር አለ። ብሏል። ስለዚህ በሁለቱ ሳጥኖች ውስጥ ዶሚነንት ነን የሚል አስተያየት ሰጥቷል። ይሄ በደንብ የሚያብራራ ይመስለኛል። ምክንያቱም ብሬንፎርድ በኢጎር አማካኝነት አንድ ለአንድ ሆኖ ነበር። የዮሽኮ ግቫርዲዮል የክሊራንስ ችግር ነው፣ አንድ ለአንድ ነበር። እናም ለዚህ ነው ግብ ጠባቂውን ያመጡት። ምክንያቱም የጓርዲዮላ እንግዲህ ባለፈው ስለ እንትን እያነሳን ነበር፣ ከዶናሩ መፈረም በኋላ ማንቸስተር ሲቲ እና ጓርዲዮላ ደግሞ እንደ አሰልጣኝነት ባሰለጠንባቸው ቡድኖች ሁሉ በእግሩ የሚጫወት ግብ ጠባቂ እየወጣ የሚጫወት ግብ ጠባቂ ተጨማሪ ተጫዋች የሚሆን ስዊፐር ኪፐር የሚሉት እነሱ እንደዛ እንደ ሊቤሮ የሚጫወት ግብ ጠባቂን መጠቀም የእሱ የጨዋታ መንገድ ያስገድዳል እንል ነበር። እንደዛ አይደለም አሁን እግር ኳስ የሚል አስተሳሰብ አለሁ። አሁን ከኤንኤፍኤል ሊወሰድ ከሌላ የአሜሪካ ስፖርት እግር ኳስ መልኩን እየቀየረ ነው እና የበለጠ የእጅ ውርወራ፣ የቆመ ኳስ የመሳሰሉት ነገሮች ዶሚናንት የሆኑበት ዘመን ስለሆነ እንደ ድሮ ፖዚሽናል አደለም፣ የበለጠ ትራንዚሽናል ነው የሚል አስተያየትም አለው። ስለዚህ ሙከራዎች ማዳን ላይ የተዋጣለት ግብ ጠባቂ የበለጠ ያስፈልጋል የሚል እምነት ስላለው ነው ኤደርሰንን መልቀቁ። አንድ ነገር ነው፣ ኤደርሰን ግን ኤደርሰንን በሚመስል ግብ ጠባቂ አደለም የተካው ለምሳሌ ፔዤ ሻቫሊየ ሲለቅ ማን ነው ዶናሩማ ሲለቅ ሻቫልዬ ያመጣው፣ ሌላ አይነት ስታይል ስለፈለገ። ጓርዲዮላ ግን ፕሪምየር ሊግ ይሄድ ያለበትን ሁኔታ የበለጠ የተገነዘበ ይመስላል እና በዚህ ፍሬ እያፈራ ነው። የዚህ ግብ ጠባቂ መኖር ትልቅ ልዩነት አምጥቷል። ሁለተኛው አጋማሽ ላይ ሲቲ በባክፉት የተጫወተው ተቸግሮ ነበር። ብሬንፎርድ ተሻሽሎ ነበር። እንደዚህ ግን ሀላንድ አላቸው። ደግሞ በሌላኛው ጫፍ ሀላንድ፣ ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ የክለብም የብሔራዊ ቡድንም ጨዋታዎች ይሄኛው የውድድር ዘመን ከተጀመረበት ጊዜ ጀምሮ ከኦገስት 16 ጀምሮ መደረግ የጀመረው እና አንድ ጨዋታ ላይ ብቻ ነው ጎል ያላስቆጠረው። በቶተናም ሁለት ለዜሮ በተሸነፉበት ጨዋታ ብቻ ነው ጎል ያላስቆጠረው። ከዚያ በስተቀር ውጤቱ ምንም ይሁን ምን በእያንዳንዱ ጨዋታ ጎል አስቆጥሯል። ለኖርዌይም ለማንቸስተር ሲቲ አሁን ዘጠነኛ የፕሪሚየር ሊግ ጎሉን ያስቆጠረው እና በፕሪሚየር ሊግ ታሪክ አሁን የተደረጉት የጨዋታዎች ቁጥር ተደርገው በታሪክ ከሱ የበለጠ የውድድር ዘመን ጅማሬ ያደረጉ ተጫዋቾች ሁለት ናቸው። ሁለቱም ግን የሀላንድ ሲዝኖች ናቸው። ያለፈው የውድድር ዘመን በዚህ ጊዜ አስር ጎል አስቆጥሯል። ከዛ በፊት በነበረ የውድድር ዘመን እንደዚህ። ስለዚህ በራሱ ነው ሬከርዱን የሚያሻሽለውም ሲያሻሽለው አሁን መቶ ጎል ሊያስቆጥር ስድስት ጎሎች ብቻ ነው የቀሩት። መቶ አራት ጨዋታ ብቻ ነው ያደረገው እና ብዙ ጊዜ እንደምለው በዓለም እግር ኳስ ውስጥ ጎል የማስቆጠር ሪከርዶችን በሙሉ ሊሰባበር ይችላል። ሀላንድ በዚህ መንገድ የሚቀጥል ከሆነ የጎል ማሽን ነው። ስለ እሱም በምትሰሙበት ጊዜ ልክ በዶርትሙንድ አርባ ጎል ባስቆጠረበት የውድድር ዘመን እንዴት ነው ዘንድሮ ሀምሳ ጎል ያላስቆጠርኩት እያለ የሚበግን አይነት ወይ በጨዋታ ላይ ሀትሪክ ከሰራ በኋላ እንዴት ነው አምስት ያላስቆጠርኩት እያለ የሚበግን አይነት ነው ይሉት የማይረካ ነው። ስለዚህ ሁሌ መሻሻል እድል አለው። አሁን ደግሞ ልጅ ወለድ ኳለ ጨዋታው ከተጠናቀቀ በኋላ ስለዚህ የበለጠ ከአለም ጋር ዲስኮኔክትድ ሆንኩኝ ይላል። ከሶሻል ሚዲያ ከምን ከምን፣ እና በደንብ ስራዬ ላይ ፐርፎርማንስ ላይ ምናምን እንዳተኩር እድል ሰጠኝ። ዲስኮኔክት ምክንያቱም ቤት ባተሌ ነኝ ነው። ስለዚህ የበለጠ አደገኛ እየሆነ የበለጠ እየተሟላ መጣ። በሁለተኛ አጋማሽ ያሸነፋቸው ኳሶች ብዛት በመከላከል ቡድኑን ያገዘበት ትጋት የሚደንቅ ነው። በጣም የሚደንቅ ነው። ጎል ማስቆጠሩ የሀላንድ ዋና መደበኛ ስራው መሆኑ እንደተጠበቀ ሆኖ፣ ግን ደግሞ እንደ ተጫዋችም የበለጠ እየተሻሻለ ነው። እንደ ተጫዋች ለምሳሌ አንዳንዴ እንደ ሀላንድ አይነቱን አስደናቂ አጥቂ መተንኮስ አያስፈልግም። ሳንድ ቫንደንበርግ ልክ እንደዚህ ቦዲ ቼክ አደረገው ምናምንና አያዋጣ አያዋጣም እሱ ደግሞ ሀላንድን እንዲያው ሪቬንጅ ለሪቬንጅ እንዲያስብ ነው የሚያደርገው። እንዲያው እንኳን እንትን አለኛል ደክሞኝ ነበር ምናምን ሞቲቬት አደረገኝ ጨራሽ አለ። ሳንድ ቫንደር የድሮ የሊቨርፑል አካዳሚ ተጫዋች ነው እና በሱ ጎሎች አማካኝነት በሱ ጎል አማካኝነት አንድ ለዜሮ ነው ያሸነፈው። በነገራችን ላይ በዚህ ሳምንት ዜሮ ለዜሮ የተጠናቀቀ ጨዋታ የለም። አንድ ጨዋታ ብቻ ነው ከሁለት ጎል በላይ በሆነ ማርጅን የተጠናቀቀው፣ ብሬንትፎርድ ቦርንመስ ፉልሃምን ያሸነፈበት። ሌሎቹ በሙሉ የሶስት ጎል ማርጅን የለም እና በጣም ጠበብ ባለ ውጤት ነው አብዛኞቹ ጨዋታዎች የተጠናቀቁት፣ ፋይን ማርጅንስ ያለባቸው ናቸው። የመጀመሪያ አጋማሽ ግን አስደናቂ ነው በእኔ ስላል። ምናልባት ስለ ሲቲ የሚያሳስበኝ ይሄ ነው። ሲቲ በብዙ አጋጣሚዎች ላይ የመጀመሪያ አጋማሽ ዶሚናንት ይሆናል፣ የሆነ ሰዓት ላይ ግን ኤነርጂ ይጨርሳል። ይሄ ፓተርን ሆኗል፣ በብዙ ጨዋታዎች ላይ ይታያል። በዚህ አመት ባለቀ ሰዓት በአርሰናል ጨዋታ ላይ ባለፈው በሞናኮ ጨዋታ ላይ እንደዚህ ጎሎች ይቆጠሩበት ታያለሽ። እንዲያውም ባለፈው ከአርሰናል ጨዋታ በኋላ አንድ ነገር ሳነሳ አርቴታ ዋናዎቹን ዌፐኖቹን በመጨረሻው ሰላሳ ደቂቃ መጠቀም ፈልጎ ነበር። ምክንያቱም አዲሱ የሲቲ የፕሬሲንግ ፓተርን ከስልሳ ደቂቃ በኋላ እንዲዳከሙ ያደርጋቸዋል ከፔፕሊንደርስ መምጣት በኋላ እና ያኔ ኤዜን ሳካን ምንን ካስገባሁ አሁን በዚህኛው እግር ኳስ አምስት ተጫዋች መለወጥ በሚቻልበት ዘመን ራሱ ደግሞ እንደሚናገረው አርቴታ ከስታርተርስ በላይ ፊኒሸርስ በጣም አስፈላጊ ናቸው የሚል እምነት ነበረው። አሁን የመጀመሪያ አጋማሽ ማለቅ ይችል ነበር። ጨዋታ ከአምና ነው የጀመረው። ግን ይሄ የሁለት ሀፎች ቡድን የመሆን ነገር አምናም ነው የጀመረው የብራይተን ጨዋታን አስታውሳለሁ። በመጀመሪያ አጋማሽ ሶስት አራት ጎል ማስቆጠር ይችል ነበር፣ ግን አንድ ለዜሮ ብቻ ሆነ። ሁለተኛ አጋማሽ ላይ ብራይተን አገገመ። ያው ነገር በዚህ አመት ተደገመ በብራይተን ሲሸነፍ። በዚህ አመት ሲቲ የመጀመሪያ አጋማሽ ላይ አስደናቂ ነበር፣ ሁለተኛ አጋማሽ ላይ ጨዋታው ስላላለቀ ብራይተን አገገመ። ሲቲ ኤነርጂ መጨረስ ጀመር። እንዲህ አይነት ልማዶች አሉ ለምን እንደሆን አላውቅም። በፕሬሲንጉ ምክንያት ሊሆን ይችላል፣ ምክንያቱም ይሄ ቡድን አሁን በእድሜ የገፋ ነው። ልት ያት ብዙ አዳዲስ ተጫዋቾች ያሉበት ነው በእድሜ በርናርዶ ሲልቫ ምንም ካልሆነ በስተቀር በእድሜ ትልቅ አይደለም። የሲቲ ስብስብ በጣም ወጣት ነው አሁን። እና በመጀመሪያው አጋማሽ ሁለተኛ ጎል ከማስቆጠር እና ከሮድሪ ጉዳት በስተቀር በፐርፎርማንስ ደረጃ በጣም ጥሩ ነበር። ፎደን ብቻውን አምስት የጎል ሙከራዎች አድርገዋል። ቲጃኒ ሬይንደርስ በኪቪን ኬለሄር የተመለሰበት አንድ ሙከራ ነበር። ኦስካር ቦብ በተደጋጋሚ ትላንትና በመከላከል በመከላከል ማሽን ነው አለው ጨዋታው ሲያልቅ። በማጥቃትም በኩል ግን ኳስ በያዘ ቁጥር በጣም ቀጥተኛ ተጫዋች ነው። ስለዚህ የብሬንፎርድን የተከላካይ መስመር የሚያውክ እና ወደ ራሳቸው የሜዳ ክፍል ፒን የሚያደርግ አይነት ተጫዋች ነው። ከዛ ደግሞ ሲቲ መቼስ በሎ ብሎክ የሚጫወቱ ቡድኖችን በአጫጭር ቅብብል በፈጣን ቅብብል እና ኢን ቢትዊን ደ ላይንስ በሚጫወቱ ተጫዋቾች ብሬክ ማድረግ ይቻላል። ካልሆነ ግን ግቫርዲዮል ለሃላንድ እንደ ሰጠው አይነት አንድ ኳስ በቀደም ሞናኮ ጋር በነበረው ጨዋታ ተመሳሳይ ጎል ከግቫርዲዮል መጥቶ ጎሉ ተቆጥሯል እና በጣም ጥሩ የመጀመሪያ አጋማሽ ነው የነበረው። ሁለተኛው አጋማሽ ላይ ነው እንግዲህ አንድ ሙከራ ብቻ መሰለኝ ሲቲ ያደረገው በሙሉ ሀፍ በሁለተኛው አጋማሽ። ስለዚህ እንደ ፓተር ነው ያዋለው ይሄ ጎሉ ሊቆጠር ይችል ነበረ። ዋን ቪ ዋን አጋጣሚ ነበራቸው። በቆመ ኳስ አስቸጋሪ ቡድን ነው እንደሚታወቀው ብሬንፎርድ። የመልስ ውርወራ ነው፣ ኳሱን በፎጣ እየጠረጉ ወደ ሳጥን የወረውሩ ነበር በተደጋጋሚ። እና ለዚህ ነው የዶናሩማ መኖር በዚህኛው ጊዜ በተለይ በጣም ጥሩ ሾት ስቶፐር ስለሆነ በጣም አስፈላጊ የሆነው እና አሸንፈው ወጥተዋል። ሁለታዊ አጋማሽ በጣም ሶሊድ፣ በጣም ጠንካራ መከላከል ነው የነበረው። ፊዚካል ቡድን ስለሆነ ብሬንፎርድ አስቸጋሪ ነው ከመልስ ውርወራ ደግሞ ቼልሲ ላይ ጎል አስቆጥሯል። በዚህ አመት እንደምታስታውሱ ባለቀ ሰዓት እና ሁለት ለሁለት አለቀ ያ ጨዋታ። መልስ ውርወራን እንደ አንድ ጠንካራ ዊፐን የሚጠቀም ቡድን ስለሆነ፣ የጓርዲዮላ 250ኛ ድል ነው። አሌክስ ፈርጉሰን 404 ጨዋታ አስፈልጓቸው ነበር። አርሰን ቬንገር 423 ጨዋታ አስፈልጓቸው ነበር። እነዚህ ሁለት አሰልጣኞች ብቻ ናቸው ከአንድ ቡድን ጋር 250 የፕሪምየር ሊግ ድል ላይ የደረሱ ግን በሌሎች ስፍራዎች የሰሩ አሰልጣኞች አሉ፣ እንደ ዴቪድ ሞይስ አይነት፣ ኤቨርተንን ሁለት ጊዜ፣ ዌስት ሃምን ሁለት ጊዜ በሰንደርላንድ እንደዚህ አሰልጥነዋል እሳቸውም ከ250 በላይ ጨዋታ አሸንፈዋል ግን ቀድሞ የ250 ድል ላይ በመድረስ ግን አዲስ ሪከርድ ነው ለዚህ ነው ጨዋታው ከተጠናቀቀ በኋላ ከእንደዚህ አይነት አሰልጣኞች ጋር ከማንቸስተር ውስጥ የሚሆን አይመስለኝም አለ ግን ሰር አሌክስ ፈርጉሰንንና አርሰን ቬንገርን ራት ጋብዛቸው ጋብዛቸዋለሁ አለ ከእነሱ ጋር ከእንደዚህ አይነት ኤሊት ካምፓኒ ጋር አብረው መሆን በጣም ደስ የሚል ነው አለ ብዙ ሪከርዶች አሉት እንደምታውቅ በአራት የተለያዩ ሲዝኖች ዘጠና ነጥብ ሰብስቦ የጨረሰ ቡድን አለው። ከዛ በፊት በፕሪሚየር ሊግ ታሪክ አምስት ጊዜ ብቻ ነው ቡድኖች ከዘጠና ነጥብ በላይ ይዘው የጨረሱት። ይሄ የሚደንቅ ታሪክ ነው። 201718 የውድድር ዘመን ላይ መቶ ነጥብ፣ 201819 የውድድር ዘመን ላይ 98 ነጥብ፣ በሁለት ሲዝን 198 ነጥብ የሰበሰበ ቡድን የሰራ በተለይ 201718 ሜይ ቢ በፕሪሚየር ሊግ ታሪክ የምን ጊዜ ምርጡ የፕሪምየር ሊግ ቡድን ሊባል የሚችል አይነት ቡድን የገነባ ነው። ሰላሳ ስምንት ጨዋታ አድርጎ ሰላሳ ሁለት ያሸነፈ ማለት ነው። ስትናገር ሁሉም የሚያስደንቅ ስታቲስቲክስ የነበረበት አይነት አስደናቂ ቡድን የገነባ ነው። እንዳነሳሹ ከአርስናል ጋር ያለው የነጥብ ልዩነት ሶስት ብቻ ነው። በቅርብ ጊዜ አሁን ሰባት ጨዋታ መሰለኝ ሳይሸነፍ ከተጓዘ እና ይሄ ደግሞ በጣም አስፈላጊ ነው። ሲቲ ኖርማሊ ጥሩ አይጀምርም። ሲቲ ወደሚቀጥለው ማርሽ የሚገባው ከፌብሩዋሪ በኋላ ነው። በጣም ምርጥ በነበረባቸው አመታት ይሄኛው እንደነዛ ዘመን ሲቲ አይመስለኝም። ግን ብዙ ጊዜ እንዳነሳሁት ስፓይኑ በጣም አሪፍ ነው። ግብ ጠባቂው ዶና ሩማ ነው። ሁለቱ ሴንተ ራፎች ሩበን ዲያስና ዮሽኮ ግቫርዲዮል ናቸው። ችግሩ ሮድሪ ነው። አሁን ሮድሪ ወጣ ገባ እያለ ነው። ትናንትና ሀያ ደቂቃ እንደተጫወተ ወጥቷል። ሶሻል ሚዲያ ላይ ደህና ነኝ፣ ምናልባት ለሚቀጥለው ጨዋታ ልጫወት እችላለሁ፣ ለስፔን ብቻ ነው ማልጫወተው ብሏል። ግን ደግሞ በኋላ ወክ እያደረገ ቢወጣም እሱ አንድ ተስፋ ነው መራመድ ከቻለ ግን በኋላ ጨዋታው ካለቀ በኋላ ወደ ደጋፊዎች ሄዶ ሰላምታ ሲሰጥ ግን በጣም ባንዴጅድ ነበር፣ እግሩ ተጠቅልሎ ነበር። ሮድሪ ብዙ እየተጎዳ ነው። እንደምታቂው የዛሬ አመት ነበር ልክ በዚህ ሳምንት የተጎዳው። አሁን ደግሞ ሌላ አይነት ጉዳት ገጥሞታል። ኒኮ ጎንዛሌስ ተቀይሮ ገብቷል። እሱ ደረጃ ላይ የደረሰ ተጫዋች አይደለም፣ ግን ቀስ እያለ እየተሻሻለ ነው። በቀደም ሀደርስ ፊልድን ካሸነፉ በኋላ አሰልጣኙ ሜዳ ውስጥ ረጅም ሰዓት ሲመክረው፣ ታክቲካዊ ዲብሪፍ ሲሰጠው እናይ ነበር። የሮድሪ ደረጃ ላይ ያልደረሰም ግን አንድ ያደነቀው ነገር በጣም ኮቸብል ተጫዋች ነው። ለማሰልጠን ቀላል የሆነ ተጫዋች ነው የሚል አስተያየት ሰጥቷል። ስለዚህ የሲቲ የትላንትና ውጤት በወፍ በረር ሁኔታውም ጨዋታውም ይህንን ይመስል ነበር። በነገራችን ላይ ሀላንድ ሀያ ሶስት ሴሪሞች ላይ ተጫውቷል። ሀያ ሁለቱ ላይ ጎል አስቆጥሯል። ጎል ያላስቆጠረው አንፊልድ ላይ ብቻ ነው። ስለዚህ ሪከርዱ በጣም የሚያስደንቅ ነው። እንግዲህ በቅርብ ጊዜ የመቶኛ የፕሪምየር ሊግ ጎሉ ላይ የሚደርስ ይመስላል። ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን፣ ብርሃን ባንክ